ሰላም ሰላም፣ ጤና ይስቲ ለም ቤተሰቦች እንዴት ናችሁ? አማናችሁ ወይ አሎ ንስኪር ምስከን እናንተ ወደ ዘሳተን ቪዲዮ ሚለቀቀው በዘሳተን ቪዲዮ ሚለቀቀው። ሁለተኛ ደግሞ ታረቃችሁ ድራማ አለቀ። ድራማ ሲያልቅ ታረቃችሁ አፈር ብሎ አፈር ያዝበላችሁ። ይሄን ሚያክል በሰው አፉስ ገብታችሁ ማትረቡት እናንተ፣ ይሄ ሁሉን ተቦጭቃችሁ፣ ይሄ ሁሉን አስቀይማችሁ። ለማንኛውም ደስ ብሎኛል መታረቃታችሁ ደስ ብሎኛል ግን ፍዋት ካንቺ ቢለጅ ደስተኛ ነኝ። ፍዋት ነገም ዛሬ ላንቺ የማይመጥን ሰው ነው። ፍዋት ዛሬም ነገም የማይመጥን ሰው ነው። እንደ ዶሮ ኩኩ ኩኩ የሚለው ሱቅ ቁጭ ብድግ ቁጭ ባህር አስፈርተኞ ዛሬም ነገም ፍዋት ካንቺ ጋር መሆኑ አልመርጥም። ግን አንቺ ከወጥተች ችግር ያለውም ይሁንልሽ። ተንጨረጨረ ዳሜ። ለማንኛውም ደስ ብሎኛል። እንኳን ታረቃችሁ ደስ ብሎኛል። በጣም ደስ ብሎኛል። ጀምር ያንቺ እምባ ማየት አንፈልግም። ያንቺ ሐዘን፣ ያንቺ ጭንቀት፣ ያንቺ እምባ፣ ያንቺ ብቸኝነት ማየት ስለማንፈልግ አንኳን ታረቃችሁ ደስ ብሎኛል። ብሩክ እጅ ቀርግን እናመሰግናለን። ጓደኛ ማለት ይሄ ነው። በቃ ጓደኛ ማለት ይሄ ነው። ለሰው ልጅ ጓደኛ ማለት ይሄ ነው። ኑርልን፣ ኩፋይን ካብክ ኑርልን፣ ኢድመል ከኑርልኛስ በጣም ምርጥ ሰው ነክ፣ ጀግና ነክ፣ የጀግናም ጀግና ልጅ ነክ። ጓደኛ ማለት ይሄ ነው። ደስ ብሎኛል። እንኳን ታረቃችሁ። እስቲ ቪዲዮቹ ላይ የእውነቱን ስነግርህ ከአንተ መለየቱን መራቅም አዲስ አቅንቺ ደግሞ በረረው። ድሮውን ተጣልታችሁ ነው? ምክንያቱም ብዙ ነገር አሳልፈናል። እያንዳንዱን ነገር ሳደርግ ፊል አደርጋለሁ አንተ አለመኖር። ምክንያቱም አንድ ላይ ነበር ምግብ የምንበላው። ምግብ ብቻ ነው በላችሁ? ቀጠሮ አንድ ሰው ከቀጠረ ኮይኒ ከቀጠረ ከአንዳችን አንዳችን አድርሰን ነበር የምንመለሰው። ግን አሁን ላይ ያለው ነገር አንድ ሰው ላገኝ ስሄድ ብቻዬን ምናምን ስሄድ ፊል አደርገዋለሁ እና ይህን ነገር በመቀበል በእውነት እኔ በጣም ደስ ብሎኛል። አልጠበቅኩትም፣ የምትቀበለም ስላል መሰለኝ እና እውቃለው በኔ ብሩክ፣ እንኳን ታረቃችሁ። ብሩክ ጀግና ነህ ጀግና ነህ። ይቅር ለእግዚአብሔር ብራቮ። ማለት አይገፋ ሰላም፣ እንደምን አላችሁልኝ ውድና የተከበራችሁ የዩቲዩብ ቻናል የቤተሰቦች እንደምን አላችሁልኝ? ሁሉ ፒስ ነው፣ ሁሉ ተማም ነው። እኔ ያለሁላችሁ ያው ሰሞኑን ትንሽ ጠፍቻለው። ጉንፋን አሞኝ ነበር ከባድ ጉንፋን። ለዛ ነው አንዳንድ ነገሮች እየተፈጠሩ ነበረ ሰሞኑን፣ እና እየተፈጠሩ በነበሩ ነገሮች ላይ ደግሞ የተፈጠሩ መልካም የሆኑ ነገሮች ነበሩ። በዚህም እንግዲህ እንዳያችሁት እርቆች መጥተዋል። ፉፉ ጋም ያለው ነገር ተስተካክሏል እንደዚሁም ከፍቅር ጋም አሪፍ ነገር ለመፍጠር እንሞክራለን። ዛሬ በአዲስ ነገር በአዲስ ሀሳብ ነው የመጣሁት። አክቹዋሊ አዲስ ሀሳብ ወይም አዲስ ነገር አይደለም የነበረ ነገር ነው፣ ግን አዲስ ነገር ለመፍጠር አዲስ ነገር ለመፍጠር አስቤ ነው ይህም ቪዲዮ እየሰራ ያለሁት ምንድን ነው እንደምታውቁት እንግዲህ የፉፉና የፍቅር ጉዳይ ከመጀመሪያው ጀምሮ ዛሬ ድረስ በብዙ ነገሮች በብዙ ጠውረዶች በብዙ ገጠመኞች በብዙ አይነት ማለት በሚታመኑ ና በማይታመኑ ነገሮች ይፈጠራሉ ተብሎ በማይታሰቡ ነገሮች ነው ይፈጠራሉ ብለን የማናስባቸው ነገሮች እየተፈጠሩ ይፈጠራሉ ብለን ያሰብናቸው ነገሮች ደግሞ ሳይፈጠሩ እየቀሩ እዚህ ደርሰዋል ዛሬ ላይ ያሉት ነገር ላይ እና ምን አስብ ያለውኝ በቃ የሚል እሳቤ እሳቤ ውስጥ ደርሻለሁኝ። ምንድን ነው የነገን ማንም አያውቅም። በእርግጥ ነገ ምን ሊፈጠር እንደሚችል ማንም አያቅም። ግን ዛሬ ላይ ሆኜ ምን አስብ ያለሁኝ ሁለቱንም በመጥራት ሁለቱንም ጠርቻቸዋለሁ። አይ ዶንት ቲንክ እንደ መጀመሪያው መጀመሪያ የመጣሁበት ሀሳብ ወይ ፍቅረኝነታቸውን እንዲቀጥሉ በፍቅር እንዲሄዱ ምናምን በማሰብ ብዙ ነገሮችን ሳረግ ነበረ። እነዛ ነገሮች ግን እያደከሙን እያደከሙን እያደከሙን ጭራሽ የማላስባቸውና ወይም የማይገቡም ነገሮች አሁን ለምን ትነቃነቃለ? ካንችል አንተ ብሩሽካ ከየከለከለ በሬ ሆነግ አንድ ቦታ ቆም አትናገርም እንዴ? ፍቅር አብረው ይቀጥላሉ የሚለውን ነገር ተስፋ እንዲያስቆርጠኝ አድርጎኛል። በቃ እውነት ለመናገር አላውቅም፣ በኋላ ምን ሊፈጠር እንደሚችል ነገር ከጎዳ ምንም የማውቀው ነገር የለም። ዛሬ ላይ ሆኜ ነው ይሄን ነገር የምናገረው። ዛሬ ላይ ሆኜ ግን ይሄን ሳስበው እነሱ በፍቅር እንዲቀጥሉ የምናደርግባቸው ነገሮች ወይም ምናምን እያደከሙ ይመጡ። ምክንያቱም አንዳንድ ነገሮችን እየፈጠሩ ሊሆኑ የማይገቡ ነገሮች አፕን እያደረጉ ምናምን ደርሰዋል፣ እና ሰው ከዚህ በኋላ በዛ አይነት መንገድ መቀጠል የለባቸውም የሚል ነገር እንደወስን አድርገውኛል ማለት ነው። ሰው በዛ መንገድ ሳይሆን ግን ፍቅራችን ምናምን ድሮ እኔ እዚህ ከመምጣቴ በፊት ኢቨን ዩትዩብ ላይ ምናምን ከመምጣቴ በፊት ደስ የሚል ነገሮች ነበሩ። በጣም ድሮ ነው የሚላቸው እኔ እነሱን ሳውቃቸው እኔ ቢላ ሄልካዩ ምን እንዴት ደስ የሚያስቀኑ ልጆች እንደነበሩ ምናምን ማለት እሱ ችሎታ የለም ባኪ ነገር ወይ ደግሞ እዚህ ደረጃ የሚደርሳሉ ምናምን የማላቸው ነገሮች ነበር ነበራቸው እና ያንን ለመመለስ ነበር በእርግጥ ሀሳቡ የነበረው ግን አሮኖ ሰማው እነዛ ነገሮች እንደማይመለሱ እንዲሰማኝ አድርገውኛል የነገን እንደነገርኳቸው የነገን ማንም ያቅም ግን እዛ ነገር ላይ ጊቫ ፓርግ ያለው ተስፋ ቆርጭ ያለው ሰው እሱ ነገር ቢቀር ግን እንደ ጓደኛ እንደ ወንድም እንደ እህት መልካም ነገሮችን አሳልፈው ስለነበረ እሱ ነገር እንዲያጡት አልፈልግም። እኔም ደግሞ መጥቻለሁ ሰው እሱ ነገር እንድናጠው አልፈልግም እና እኔ እንደ ታላቅ ወንድም እነ ጓደኝነቱ ደስታ ይበልጣል ዛሬ በጣም እኔ አባት በጣም ጨንቆኝ ነበር። በጣም ጨንቆኝ ነበርና ቀለል አድርጎ መቶ ተንኪዩ ማሚ ተንኪዩ። ይሄ ነው በቃ፣ እንደዚህ ነው መሆን ያለበት። ነገ ከነገ ወዲያ ማንም እንዳለው ነው ጓደኝነት ነው ወደ ፍቅር ያደገው። ቪዲዮን ታዋልችና፣ ጓደኝነት ነው። አይ ትመጣለች፣ ጠርቻታለሁ። እሷንም ያለውን ነገር እዚሁ ለእሷም ሀሳቡን አቅርበንላት፣ ወላ ወላ ትመጣለች። እዚሁ ጓደኝነቱን እዚሁ ፊክስ አድርገን እንቀጥላለን። አሩን እሷ አይ ቲንክ የእሷም ሀሳብ ጠርቻታል እን ለምን ጓደኛ እሷም አክሰብት እንደምታደርገው አውቃለሁ ስሜቱን ሶ ብለን ደስ በሚል ሁኔታ ወደፊት ነግራታለሁ በኮንፊደንስ ነው ነው። ያው የምትፈልገው ነው ነገር ነው፣ ይሁን ተሳክተልናል እንዴ! ደስ ሰላም ብያቸው ማለት ነው። ቪዲዮ ኦኬ። ሰላም ቤተሰቦቻችን እንዴት ናችሁ? ደና ናቸው ወይ?

አሳይልኝ። አምስት ሴቶች እፈታለሁ። እሺ እ አሳይ ና ና ደግሞ ትችልበታለህ። ዛሬ በአዲስ ሀሳብ ጥሩ በሆነ ሀሳብ ነው ካሜራ እንዲያዝ የፈለግኩትና በእኔ ቤት ቪዲዮ መስራት የፈለግኩት እሱ እሱም ምንድነው

እኔ ራሴ ነግርሻለሁ ሁሉ ነገር እና ያው ከባድ ነው። ከዛ ፊት ምንድነው የነበረን? እኛ ማን ነበር እንትፍ ማን ነበር? ፍቅር ማን ነበረች የሚለውን ነገር ለማስታወስ ከተፈለገ ወደኋላ መለስ ብሎ ቪዲዮችን ማየት ይቀላልና ተስተውሻለሽ። እንትሩ ታሪስት ጓዳኝነታችን ሲጀምር እነዛ ጊዜያት እንጂ ማለት በድጋሚ ማለት ማለት በቃ አልቅም ከአፉ ቀልድ ቢመስሉም ግን

እንደ ግንኙነታችን እንደ ፈርስት ግንኙነታችን ያን ያስተማር ከዚህ በኋላ መንገድ ልንሄድ ኖርማል ነው መሆኑን ይዞን የጠበቀኝና ከልቤ መሆኑን የምታቅ ምናልባት ቪዲዮን ስታይ ነው። አሁን የምሬን ወላሂ የድሮን ጓደኝነት መርጫ አለኝ ስንገናኝ በነፃነት ሀሳባችን የምንገላለጽበት እማልደብቅሽ የማትደብቅ ገብሻል፣ በቃ ችግር ሽን ስትነግድ ችግርኝ ስትነግድሽ አይነት ጓደኛ። እሱ ነገር ደስተኛ ሚሆንበት ያ ጊዜ ለእኔም ለአንቺም ሰላም ነው ደስታም ነው። እያስተሳሰብ ቢኖረው መጀመሪያ መቀበል ትችል ነበር ሀሳቡን አምትችልት ነበር እና አለመቀበል ስህተት ነው። አሁን ስለ ስህተት ልናወራ ሳይሆን ስለ ስህተቱ ምን መሰለሽ የነገ ማንም ያውቅም። ሀሳቡ ምንድን ነው ነገ ምን እንደሚሆን ምናምን አናውቅም። ግን እናንተን ወይ ፍቅራችሁ እንዲቀጥል ወይ ደግሞ በፍቅረኝነት እንድትቀጥሉ ምናምን ለማድረግ በሚካሄድባቸው ነገሮች ብዙን የሚያስጠሉ ነገሮች አፕን እያደረጉ እያደረጉ እያደረጉ እያደረጉ መጡና ጭራሽ ይሄ አንቺም ደስታሽ እንድታጭ እሱም ደስተኛ ሳይሆን እንዲቀር ምናምን እያደረጉት መጡ። ጉዳዩ ሶ ምንድን ነው? እኔ ከመጀመሪያም ጀምሮ እንደማውቃችሁ ደስተኛ ፈዋድና ደስተኛ ፍቅር እንድትሆኑ ፈልጋለሁ። ሶ እሱም ምንድነው እንደነገርኩሽ ነው፣ የነገ ማንም አያውቅም። በእርግጥ አንቺም ሀሳቡን አቅርበሽለት ነበረ በዛ ሰዓት አክሰብት አላድርገውም እና እያወራን ነበረ። አሁን ላይ አክሰብት አድርጎታል። ሶ ከዚህ በኋላ ደስተኛ መሆን አለብን። አንቺም ደስታ ይገባሻል፣ እሱም ደስተኛ መሆን አለበት። እንደ ጓደኛ ደግሞ ደስ የሚል ፍቅር ያለው ደስታ ያለው ጓደኝነት ውስጥ መሆን አለብን። ከዚህ በኋላ የምንሄድባቸው መንገዶች እንደዛ መሆን አለባቸው፣ ምናም ብለን አስበናል። አስብ ያለው አክሰብት አድርጎታል። ምንድን ነው እንደ አንቺ እሱን የሚያውቀው ሰው የለም። በማንኛውም አጋጣሚ በማንኛውም ሁኔታ ከማንም በላይ የሆነ ነገር ብትኝ የሚደርስልሽ እሱ ነው። በሀዘንሽ በደስታሽን ቢሆን እሱ እንደሚደርስ አምናለሁ። ነው እንዳንቺ ፉፉን የሚያውቀው አንድም ሰው እንደሌለ ማቃል ጎብሻ። ለእሱም ቢሆን የምደርሹ አንቺ ነሽ። በደስታም በሀዘኑ ማጠገቡ ልትሆኚ የምችው አንቺ ነሽ። ግን እነዛ ነገሮች እያጣናቸው መጣን አይነት ስሜት ተሰማኝና ያሰኛል ላይ ችግር የለም። አሁን ዛሬ በናችሁ በቻላችሁት መጠን ለመደሰት ሞክሩ። ተካቱ ተሆናችሁ እ አይ ለማውራት ያችል ያው ሐሳቡን አደንግጪ? አይ አልደነገርኩም። ሀግራሙት ነው ያልጠበኩትም ይሄንን ነገር እና እኔ የእውነቱን ስነግር ካንተ መለየትም መራቅም አልፈልግም። እንደ ድሮ እንደ ፍቅረኛ ምናምን ባይሆን ከዛ በፊት የነበረውን ነገር ምክንያቱም ብዙ ነገር አሳልፈናል። እያንዳንዱን ነገር ሳደርግ ፊል አደርጋለሁ አንተ አለመኖር፣ ምክንያቱም አንድ ላይ ነበር ምግብ የምንበላው፣ የሆነ ቦታ ስንሄድ አንድ ላይ ነበር። ወይ አንተ ቀጠሮ አንድ ሰው ከቀጠረ ከወይኔ ከቀጠረ ከአንዳችን አንዳችን አድርሰን ነበር የምንመለሰው። ግን አሁን ላይ ያለው ነገር አንድ ሰው ላገኝ ስሄድ ብቻዬን ምናምን ስሄድ ፊል አደርገዋለሁ። እና ይህን ነገር በመቀበልህ በእውነት እኔ በጣም ደስ ብሎኛል።